እኛ ለማስተማሪያነት ነው እንጂ እርምጃ በእርምጃ በመውሰድ ሰውን ለመቅጣት አይደለም ታስቦ እየተደረገ ያለው ግን ስርዓቱ ግን መከበር መቻል አለበት። በመስክ ግምገማው የኮሪደር ልማቱን በፍጥነት ለማስኬድ ያጋጠሙ ተግዳሮቶችን ለመፍታት የሚያስችሉ አቅጣጫዎች መቀመጣቸውም ተገልጿል። መደገፍ ያለበትን ኮሪደር እየደገፍ በፍጥነት ደግሞ መሄድ የሚገባውን በተለመደው የ24 7 የስራ ባህላችን እየፈጠነ መስራት እንዲችል እያበረታታን መስተካከል ያለባቸውን እያስተካከልን አንዳንድ ኮሪደር ውስጥ ደግሞ ያጋጠሙንንም ክፍተቶች በማጣራት በጥቆማ በአቤቱታ ሰሚ፣ ቅሬታ ሰሚ ኮሚቴያችን ያገኘናቸውን እርምጃዎች እየወሰድን ከህዝባችን ጋር እየተማመንን በጋራ እየሰራን ነው። በሁለተኛው ምዕራፍ የኮሪደር ልማት በሁሉም መስክ ነዋሪው ህብረተሰብ እያደረገ ላለው ትብብርም አመራሮቹ ምስጋና አቅርበዋል።